ጋይስ እቺ የሜዳ አህያ ዛሬ መጣች። እናንተ እናንተ ሰሞኑ ዝርጥርጥ ያለች ናት። እቺ ኮ ትንሽ ከቆየች መሬት ትልሳለች ስንል ነበረ እና ማለት ነው ቤተሰብ ሸንቀጥ ለማለት ሩታ ሸንቃጣናት ስንል እንግዲህ ሸንቀጥ ለማለት ምን አደረገች? ና መጣች አትልኝም። ይህ ማሰር ያለ አይደል? ምንድን ነው የሚባለው? ከውስጥ ሸብ አድርጎ በደንብ ጥብቅ አድርጎ የሚይዛቸው የውጭ ሀገር ዜጎች አሉ። እሱ ለብሳ መከራዋን አይታ ተሰቃይታ ነው ያመጣችው። በመቀጠል ደግሞ እንደ ዶሮ እንደ ጥቁር ዶሮ ዞረችበት ዞረችበት። በዛ ላይ ደግሞ ከአንተ በቀር ይቅር ይቅር እና ባለሽነስ አብረሽ ውሽማሽ ልታረግ ይፈልገች ነው እንዴ? አንቺ ስዳደግም ነዴ ነው ወይ ወይኔ፣ የበላቸው አንተ ደግሞ ምን ያወሳል? ትናንትና ትላንትና ሩታዬን ናፍቀሽኝ ነው የመጣሁኝ ብለ ሮማንቲክ ፍቅር ስትሰሩ ነበር። እዚህ ጋር መጣ ስራ ነው። እና ቃለን ድራማ ነው፣ ግን ያስጠላል፣ የምር ያስጠላል። ቤተሰብ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደና ናቸው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረገች እስከ መጨረሻ ተከታተሉኝ። ዛሬ ሰውነቷ መከራ አይታ ዝርጥርጥ ያለው ሰውነቷ ማለት ይሄ ግዳን ግን የሆነ ግንድ እግር ራሱ ዛሬ ምን አደርጋው? መታች ጥብቅ አደርጋ አጠባብቃ። እናንተ ምንድን ነው፣ በአረብኛ ሙሸድ ነው የሚባለው፣ በአማርኛ አላውቅም። እና በዛ ማሰሪያ ማለት ነው። ሰውነት ጥብቅ ጥብቅ ጥብቅ አድርጋ አስራው፣ እንግዲህ መጣች ሸንቀጥ ብላ ማለት ነው። እውነቴ ነው ደግሞ፣ ሸንቀጥ አይደለሽም። ለምን አፈችውም? ለምን ፈጠራ የሰጠሽን ሰውነትሽን መከራ የምታሳዩ? ለነገሩ ውጠሽ ውጠሽ ነው እንደዚ ያስገብተሽ ነው፣ ያለ አግባብ የወፈርሽ። እውነቴ ነው የምልሽ። እና ውድ ቤተሰቦች እንግዲህ፣ ዛሬም ተዛዝለው መተውልናል። የፖስተው አብርሃም እራሱ ነው ማለት ነው። እንደው አንተ ልጅ የሜዳ አህያ አታምጣብን አታምጣብን በህግ አምላክ፣ ስርዓትህን ያዝ እንዴ! ኧረ ስርዓትህን አትጣተው፣ ተው። ሰው እኮ መልካም ስራ ይሰራል። አንተ እች ዘልዛላ ሴትዮ ያመጣች የእኛ ጨጓራ መካላት ካይሆንልህም እንዴ? ደግሞ ቡታ ጀራ ተከትለው ሄዳ ነው ሳ እቺ ዘልዛላ ማለት ነው። ቡታ ጀራ ተከትለው ሄዳ ይመስለኛል። እንግዲህ ቪዲዮም ሊሰሩ ነው ማለት ነው። ቤተሰብ ሁነቴ ነው እናም ደግሞ ሳመች ከውድ ውድ ቤተሰቦች፣ እውነቴ ነው የምላችሁ። እናንተ ሴትነታችሁ አጠሉትም እንዴ እንደዚህ ስድስም የሰውን ባል አስቀምጣ፣ የፈለገ ስራ ቢሆን የሰውን ባል እንደዚህ ስድስም የሆነ ምን ሴትነት ጠላውት ነው፣ ዞረችበት ይሄ ጥቁር ዶሮ አዙሪ ምናምን የሚለው አሉ አይደል አሁን፣ አለ እኔ ሚዲያ ላይ ነው። ዞረች ዞረች መጨረሻ ላይ ሄደችና አቅፋው ሚቀፍ አንቺ እንኳን ለሳምሽ ይውቅርና፣ እንደዚ አንገቱ ስላቀፈች ራሱ ቀፈበኝ፣ ወላ ቀፈበኝ። ቤተሰብ እንዴት እንደሚቀፍ አንቺ ወስላታ አንቺ ግንድግር አንቺ ውዝፍ ሮቶ ሰውነት ማለት ነው። ዛሬ ብታጠብቂውም ዛሬ ጥብቅ አድርገሽ ብትዥም፣ ሮቶ ሰውነት ነው ያለሽ። ያም ሆነ ይህ ሙሸደ ላይ ብታስሩ ባታስሩ ምን እንደሆነ ታውቂያለሽ። ሰውነትሽ ፈታ ስታደርግ ሰውነትሽ ቢቀንስ እንኳን ቆዳሽን ይንጠለጠላል ማለት ነው። ወፍራም ሰዎች አብዛኛ ጊዜ ይሄ ነው የሚፈጠርባቸውና ቀናቸው ይቀንሳል። ከዛ ይሄ ቆዳው ይንጠለጠላል። ለማንኛውም ሩት አርግዛ ራሱ አልተዘረጠረጠች። የሆነ መሬት አላሰች፣ ጎንበሳ አላለች። የሆነ በቃ ሸንቅጥ ሽንቅጥቅጥ እንዳለች ልጅ እንኳን ወልዳ ማለት ልጅ እንኳን አርግዛ እንደዚህ ዝፍዝፍ ዝፍ አላለችም። አንቺን ግን ዝፍዝፍ ብለሻል። ያው እንደምታዳምጡን እናቃለን። ሙሸዳ አደርገሽ የመጣሽው ዛሬ ማለት አትል በተአምር አትልፊሩታ እና ውድ ቤተሰቦቼ ማለት ነው። አሁን እቺ ልጅ ብላሌኩም አሁን እኛ አብርሃም ነው ጥፋተኛ ወይስ እሷ ናት ጥፋተኛ አድርገን እኛ የምንሳደበው? አንተ ልጅ ተው፣ ወንጀለት ታስገባነ አንተ በሴቶቹ አትጫወትባቸው፣ ተው፣ ፈጣሪህን ፍራ። እንዴ ራሳቸው አርክሰው ከመጡ ራሳቸው አርክሰው መጥተዋል ብላ እንደውም ንቀመተው እንጂ ጥባድቤ ተጫወትባቸዋለች ጭራሽ ትላንትና ሚስተር ሮማንቲክ ፍቅር ስትሰራ ነበር፣ ዛሬ ደግሞ እዚህ ጋ እንደ ጥቁር። ወይኔ እንዴት እንደሚንቅሽ አብረሽ፣ ራሱ እውነቴ ነው የምልሽ፣ እንዴት እንደሚንቅሽ አላወቅሽም። ወንዶች እኮ ይንቃሉ። ውድ ቤተሰቦች እየምሬ ነው የምላቸው። ምክንያቱም ይንቃሉ የምላችሁ ለምንድን ነው? አብርሃም ሚስቱ ሚስቱ እንደዚህ አይነት ሀረካት እንድትሰራ ይፈቅዳል። ይፈቅዳል ወይ አይፈቅድም? አይተዋትም፣ በተአምር ማለት ነው። በተአምር እንደው ስትሳሳ ማየታችኋል? አላያችሁም። ስለዚህ አይፈቅድም። ምክንያቱም ሚስቱ ናት። አሁን ራሷን አርክሳንተን ስትመጣ እንደዚህ ስትዞርበት ስትስማው ምናምን፣ ወይኔ በላቸው እንዴት እንደሚንቅሽ፣ እንዴት እንደሚንቅሽ። ወይኔ አንቺ ስዳድግ እንደው ቤተሰብ ራሱ የለሽም። ቤተሰብ አልባ፣ እውነት ቤተሰብ አልባ ነሽ ወይ? ወንድምሽ ራሱ ይሄ የምትሰሪው ቪዲዮ አያየው መሰለኝ ለማንኛውም እኔ ምንም አልልም፣ ምንም ልልም አልችልም። ውድ ቤተሰቦቼ ግን በቃ ተንዘላዝላ ተንዘላዝላ ተንዘላዝላ ጭ ስታስጥላ እንደው የኛ ጨጓራ ለመላጥ ነው። እንደ ቤተሰብ እንደዚህ ሆነው እየመጡብን ያሉት፣ እውነት ለምንድነው እንደዚህ እየሆኑ ያሉት? ማለት ነው ግራ እየገባኝ ያለው ነገር እንዴ፣ አራሩታ፣ በፈጠረሽ ዞር አድርጊልን፣ በቃች ሴትዮ አንፈልግም። እኛ እናቃለን ሶስታችሁም አንድ አይነት እንደሆናችሁ እና ማየት አንፈልግም፣ እውነት ሌላ ሴት አምጪ፣ በቃ ከፈለግሽ ለቪዲዮ ሌላ ሴት ታምጣልን። አንተ ሌላ ሴት አምጣ አብረሃም እንዴ ኧረ ያናድዳል። እውነቴን ነው የምላችሁ፣ ሌላ ሴት ቢያመጣ ደስ ይለኝ ነበረ። የምርን ለምሳሌ ሳምሪ ሳምሪ የምትባለው አለች አይደል? የባለፈ እሷ በሉ በቃ ሞአድብ የሆነች ረጋ ሰከን ያለች ቤተሰቦቿን ቤተሰቦቿን የተከበሩ ቤተሰብ ራሷን የተከበረች ሴት ናት። እንደዚህ መንዘላዘል ምናምን፣ እንደ ወንዶች ራሱ ዝርክርክ ሴት ነው እንደሚወዱት ይንቃት አላውቃለሁ። የራሳቸው ሚስት እንደዚህ አይነት ሀረካት እንድታደርግ አይፈልጉም። ሌላኛዋ ሴት ግን እንደዚህ አይነት ሀረካት እንድታደርግ ይፈልጋሉ አንቺ። አላወቅሽም እንጂ አብርሃም እየተጫወተብሽ ነው። አንድ ሁለተኛ ይንቀሻል እ ሶስተኛ ደግሞ ባለትዳር ነሽ፣ በዛ ላይ ልጅ አለሽ። ደግሞ ዘመድ ናቸው የሚባለው፣ እኔ ክጅ ያለው ውድ ቤተሰቦች ዘመድ አይደሉም። እውነቴን ነው የምላቸው። የአክስቱ ልጅ ናች ተብለዋል። አደለችም አደለችም፣ በቃ አይደለችም፣ አይደለችም። እኔ ያክስት ልጅ በዚህ ልክ አይሳሳምም። እኔ ያክስቱ ልጆች አላቃቸውም፣ አላቃቸውም። ምን የማላቃቸው ነገር አቃቸዋለሁ አልልም። ግን በአገር በኩል ያክስት ልጅ ናት ተብለዋል፣ ግን አላምንም። እኔ ያክስት ልጅ እንደዚህ ላላጣል። እንደ ቤተሰብ ስታስቡት እናንተ የትኛው ያክስት የህትማማቶች ልጆች ናቸው እንደዚህ የሚላላጡት? አላየሁም እኔ ለመጀመሪያ ጊዜ ነው እነዚህ ልጆች ያየሁኝና፣ እቼ የሜዳ አህያዋ እንግዲህ ዛሬም ከተፍ ብላለች። ሰውነትሽ ለማንኛውም ስፖርት ስሬሺ ሙሸዳ ትልበሺ ሰውነትሽን ለመቀነስ ማለት ነው። መከራዋን አይታ ነው የመጣችው። ደግሞ ስንቅጥ ልብስ ነው ለብሳ የመጣችው። ይሰንቅጥሽ! የሚሰነቅጥ ነገር አሁ የሚሰነቅጥ ነገር ይሰንቅጥሽ! እንደ አውግርሽን ሰባብሮ ባስቀረልን፣ ወይም ደግሞ ምላስሽን የሆነ ነገር ሆኖ በቀረሽ። እውነት ግን እኮ ሰው ይራገማል እንዴ? እኔ እኮ የሆነ ችግር ሲደርስብኝ ምርር ብዬ እንዴ ፈጣሪ እንዴት እንደዚህ ያደረገኝ እላለሁ አንዳንዴ ደግሞ የምሳደበው ስድብ ይሁን እንዲ እኔ ደግሞ የምለው ለምን እንደሆነ ታውቃላችሁ ችኝቱ ስለምሰድባት ግን በስራዋ ነው የምሰድባት የሚያጸይፍ ስራ ስለምትሰራ ለማንኛውም ውድ ቤተሰቦች ይሄ ነው የምላቸው እኔ ሌላ ምንም የምለው ነገር የለም በቪዲዮ በሚመጡ ይመስለኛል እኔ መጨረሻም ያው እሱ ስልኩን ቁጭ ብሎ ይጎረጉራል። እሷ ዞረሽ ቪዲዮ ስሪ ብሏት ነው የሰራቸው አብረሀም አዛት እኮ ነው የምትሰራው። በቃ ሞዴር ነው እሱ፣ ታውቃላቸው አይደለ? አለቃዋ የምሬ ነው ብላቸው፣ አለቃዋ እኮ ነው። በቃ ዞረሽ ተዛዞረሽ ቪዲዮ ስሪ፣ ከዛ በኋላ ይፖሰዳል ቲክቶክ ሰፈር ይላታል። ወይኔ ይበላቸው፣ አንተ ሼማይዝህም እንደ እውነት እናት አለ እህት አለ እንደዚህ የምታደ ሚስት አለ በዛ ላይ ሚስት ከሌላ ወንድ ጋር እንድታደርገው የማትፈልገውን ነገር የሌላኛው ሚስት ስታደርግ አታባረረም እንዴ? በቃ አይ ስርዓት የሚባል ነገር አለ። እንዳትመጪ አትልም። እንደ እንደው ልጅ ህስሺ ሲያድግ ምን ሊል ነው? ግን እኮ አብረሃም ማለት ነው ውድ ቤተሰቦቼ፣ ልጁ ከተወለደ በኋላ ራሱ የሚሰራ ነው የሚመስለኝ እንደዚያ ዓይነት ቪዲዮ። የምር ነው የምላቸው፣ ከዚች ሴትዮ ዘልዛላ ሴትዮ የሚሰራ ነው ይመስለኝ። እመኑ፣ ይሰራል ይመስለኛል። ይሰራል፣ ላይሰራም ይችላል፣ ሊሰራም ይችላል፣ ላይታወቅም ግን የሚሰራ ነው የሚመስለኝ። ለማንኛውም እየተሽለጠለጡ ብን መጥተዋል። ይ አብረሀም እንደነበረ ጆሮ ግንድህ ማለት ግን እኮ ራሷን አርክሳስ ከመጣሽ ድረስ ከማን እንሳደብ። በዛ ላይ ደግሞ ያበደ ድራማ እያሰሩ ማለት ነው። ትናንትና ፍቅር እንዳዲስ አዲስ ሲገላለጹ ነበሩ ከሩታ ጋር። እዚህ ጋር ደግሞ ሌላ ትኩሳት እና እናንተ ሎሚና ግርፋ ጠጪ በሏት እሺ፣ ሰውነቷ እንድትቀንስ ሙሽሙሽ ደምት ለብሰውች የሆነች ክርፍፍ። ለማንኛውም ሰላም ሆኖ ለ